የምትወዳት ሴት ልትሆን ትችላለች፣ ፍቅረኛም ልትሆን ትችላለች። ነገር ግን አንድ ሪሌሽንሺፕ ውስጥ አብራሃት ያለች ሴት ባንተ ድርጊት እንዴት ሌላ ወንድ ልታይ፣ ለሌላ ወንድ ትኩረቷን እንድትሰጥ፣ እንዲሁም ሴክስ እስከ ማድረግ ደረጃ ድረስ አንተ ላይ እንድትማግጥ የሚያደርጋት ምን አይነት ምክንያት ነው የሚል ጥያቄ ላላችሁ ወንዶች፣ ምናልባት ደግሞ ኦረዲ ዛሬ የማነሳቸውን ነገሮች በተደጋጋሚ ከማድረግ የተነሳ ዛሬ ላይ የምትወዳት ሴት ባልገባህ መንገድ የተለየ ባህሪ አምጥታ የባህሪ ለውጦቿ ብቻ ሳይሆኑ እውነት እኔና ማቃት ሴትናት እንዴት ሁላ እስክትላት ድረስ ተቀይራብህ ሊሆን ይችላል። ኦልሬዲ ሄዳለች ማለት ነው። ሶስተኛው ደግሞ አብዛኛዎቻችሁ እነዚህ ትሄዳለች ከኔ ውጭ ሌላ ወንድ እንድታይ አሊያም ደግሞ ሌላ ወንድ እንድትወድ ያደርጋታል ብላችሁ ላታምኑ ትችላላችሁ። ነገር ግን እኛን ሴቶችን እጅግ በጣም የሚገፋ ሄዳ ሴክስ እንኳን ባታደርግ ሌላ ወንድ እንድትወድ ከአንተ ወይም ለአንተ ያላትን ስሜት አሟጣ እንድትጨርስ የሚያደርጋትን ስህተቶቻችሁ በሏችሁ ወይም ሆን ብላችሁ ላይሆን ይችላል። በምታደርጎ ዛሬ ማነሳችሁ ነገሮች በምታደርጉ ሰዓት የሚመጣ ክፍተት ነው። እኔ እዚህ ዓለም ላይ የትኛውም ኤክስኪውዝ ወይም የትኛውም ሰበብ ለአንድ ሰው አንድን ወንድን ልጅ አንተ ላይ ለመደረብ ወይም አንተ ፍቅረኛ ላይ እንድትደርብ በቂ ነው ብዬ አላምንም። ልክም አይደለም። በጣም መርዛማ የሆነ ሰላማዊ ያልሆነ መንገድ ወይም ሰዎችን ለመጉዳት የምንጠቀመው መንገድ መሆን የለበትም። ካልፈለግን ከበቃ በቃኝ ወይም ከዚህ በኋላ ለአንተ የፍቅር ስሜት የለኝም የሚሉ ቀጥታ መረጃ ሰጥቶ መለያየትን ነው። ሰላማዊም ትክክለኛውን መንገድ ነገር ግን አንዳንዴ ደፍሮ እነዚህን ላለመናገርም ሊሆን ይችላል። ምናልባት ደግሞ ሆን ብለህም እንደማታደርግ አንዳንዴ የምትፈልጋቸውን አይነት ሰው ትሆንላታለህ። አንዳንዴ ደግሞ ቀዝቀዝ ማለትም ዝም ሊያስብላት ይችላል። ነገር ግን በእርግጠኝነት እነግርሃለሁ። ዛሬ የማነሳቸውን ነገሮች የምታደርግ ከሆነ ማቆም መቻል አለብህ፣ ህይወት ውስጥ የምትፈልጋት ከሆነ። ሌላኛው ደግሞ በጣም በተደጋጋሚ ካደረግክና እሷ ከተቀየረችብህ ምናልባት ሌላ ወንድ ህይወቷ ውስጥ እንዳለ ማመን መቻል አለብህ። ሦስተኛው ደግሞ በምክንያት ነው። አንድ ሴት እየወደደችህ ሊመስል ይችላል ነገር ግን ለሌላ ወንድ ትኩረት የምትሰጠው ወይም እስከ አልጋ መጋፈፍ መሄድ የምትፈልገው የሚል ጥያቄ ካለ ከኔ ከእህት ጋር ከመጨረሻው ድረስ ቆይ። ሀይ፣ እንዴት ናችሁ? ለማታቆኝ ዲት ነው የምባለው። እንኳን ደህና መጣችሁ ዶዳ ውስጥ። እዚህ ቻናል ላይ ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላቸኋለን። እንዲሁም ከኛ ጋር የምትገቡበትን የፍቅር ቀላል የምናደርግበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ፣ ባካችሁ ሰብስክራይብ አርጎ አብራቸው ለሆኑ ምልክቷን መጫን እንዳይረሳ ለብዙ ወንድሞቻችን እንዲደርስ እና የዩቲብ አልጎሪዝም እንዲወደው የቪዲዮን ሀሳብ ላይክ እናረጋለን። አብራችሁን ቆይ አንደኛ ፍቅረኛ እንዳላት እንዲሰማት ማድረግ ካልቻልክ፣ ሴት ልጅ ችታደርግብሃለች። ምክንያቱም ሌላ ወንድ እንደ ፍቅረኛ ሊያየኝ ይችላል። ወይም አንተ ፍቅረኛ ከሆነች ጊዜ በኋላ የከለከልካትን ትኩረት የከለከልካትን ፍቅር የከለከልካትን እንክብካቤ የከለከልካትን ሮማንቲክ መሆን የሚገባህን ፓርት ትተ ጸጥ ብለህ ኖርማል ላይፍህን የምትቀጥል ከሆነ ስፔሻሊ ደግሞ ፍቅረኛ እንድትሆን በደንብ ኢንቨስት ያደረግ አይነት ወንድ ከሆንክ መጀመሪያ ላይ ምትንከባከባት እንዲህ ልሆንልሽ፣ እንደዚህ ላድርግልሽ፣ እንደዚህ ልስጥሽ፣ እንደዚህ አድርጌ ነው ምንከባከብሽ ብለህ በተለይ ቃል ገብተህላት አሁን ስትመጣ ያ ከሌለ የበዛው እዚህ ጋር በጣም የስሜት ርቀት ከሆነ በስሜት ማታገኝ ከሆነ እኛ በጣም ስሜታዊ ነን። ሰርፕራይዝ እንፈልጋለን፣ ስጦታ እንፈልጋለን፣ ትኩረት እንፈልጋለን፣ ጊዜ እንፈልጋለን፣ እንክብካቤ እንፈልጋለን። ያንን መስጠት ላይ ሰነፍ ከሆንክ ያንም ማድረግ ካልቻልክ ለእነዚህ ሰበብ ከሆነ የምታበጀው እወድሻለሁ በቃላት ትላለ በተግባር ግን ማትገኝ ከሆነ እችን እሷ ከአንተ እንደ አንድ ፍቅረኛ የምትጠብቃቸውን ነገሮች ወይም ይገባኛል ብላ የምታስባቸውን ነገሮች ማድረግ ወይም መስጠት ካልቻልክ ወዲያውኑ ሌላ ወንድ ላይ ካገኘችው ወይም ሌላ ወንድ ሊሰጣት ከሆነ ሽፍት ታደርጋለች፣ ሴት ልጅ ምክንያቱም የፀሐይ ብርሃን፣ ውሃ፣ አፈር የሚሰጠን ቦታ ላይ ነው እኛ የምናብበው። ወይም እየኖርን እንዳለ እንደተፈቀረን የሚሰማን ደረቅ ቦታ ላይ ብንፈልግም እዛ ቦታ ላይ መቆየት ያ ቦታ እንደሚመቸን ወይም ያንን ቦታ እንደወደድ ነው ብናቀው ቦታው ግን እኛን የማያቆየን ከሆነ የምንፈልገውን ስሜት እንዲሰማን የማያደርገን ከሆነ ጥሩ ስሜት እንዲሰማን የሚያደርገን ወይም የምንፈልገውን ነገር ይሰጠናል ብለን ያሰበው ሰው ጋር ፍቅር ባይኖር እራሱ ትሄዳለች ሴት ልጅ። ያንን ነው ማሰብ ያለብን ሁሌም ደግሞ በእንደዚህ አይነት ነገር አንዱ ኖን አንዱ ይበልጠዋል። አንተ በጣም ልትወዳት ልታፈቅራት ትችላለህ። ለጊዜው ስራ ላይ ኦር የሆነ ነገር ላይ ጓደኞቹ ላይ ምናልባት ኳስ ላይ የፕሪሚየር ሊግ ሲዝን፣ ሀይለኛው ሲዝን ላይ ልትሆን ትችላለህ። እዚህ ጋር ግን ሌላ ለሌሎቹ የሰጠውን ትኩረትና ፍቅር እንደ ምግብ የሚጠብቅም ሰው እንዳለ ማሰብ አንተ ሰላም ናችሁ ፍቅረኛ ክናት አልተጣላችሁም፣ አልተጨቃጨቃችሁም። ስለመለያየት ወይም እዛ ደረጃ የሚያደርስ ሌቭል ላይ ስለሌላችሁ ላይመስልህ ይችላል። ነገር ግን ሴት ልጅ እቺን አጣች ማለት ወዲያው አይምሯ ስነ ልቦኗም ስሜቷም ሽፍት ማድረግ ይፈልጋል። ፍላጎት ካለ ደግሞ ወዲያው ሊሰጣት ያጃበበ ወይም ሊሰጣት የፈለገ ሰው ካለ ትሄዳለች። የዛኔ ሴት አደረገችብኝ ልትል ትችላለህ። ወይም እንዳደረገችብል አታውቅ ትችላለች። እንለያይ እስክትል አልጠብቅህም ትችላለች። እውነታው ግን ይህንን የምታደርግ ከሆነ ሴት ልጅ ምን ታደርጋለች? ትማግጥብሃለች ወይም ከአንተ ሌላ ወንድ ልጅ ታያለች። የእሷ ጥፋት ሊመስል ይችላል። ነገር ግን የሚፈልገውን ነገር ያላገኝም ወንድ ተመሳሳይ ነገር ያደርጋል። ሁለተኛው ምንም ብታደርጋት እንደማትሄድ ካመንክና ያንን ደጋግመህ የምታሳያት ከሆነ እና በእርግጠኝነት ደግሞ አንተ እንደዛ የምታስብ ብቻ ሳይሆን ከሆነ የምታደርግ ከሆነ ሴት ልጅ ትማግጥብሃለች። እንደውም እንደምትበቀል ታስባለች እያለህ ሌላ ወንድ ህይወቷ ውስጥ ታስገባለች። ከሌላ ወንድ ጋር ሌላ ህይወት ትጀምራለች። ሁላችሁም ብዙ ለፍታችሁ ፍቅረኛችሁ ካደረጋችሁን በኋላ ወይም ፍቅረኛ ከሆነች በኋላ ፍቅሯ ማሳየት፣ ትኩረቷ መስጠት፣ ያላንተ ሰው የለም ብላ መጨቃጨቅ፣ ኬር ማረግ ስትጀምር ፊታችሁን ታዞራለች። የትም አባቷ አትሄድም ወዳኛለች፣ ከዚህ በኋላ ምን ታመጣለች የምትል በጣም ትልቅ ስህተት አለባችሁ። እንደዚህ አላስብም የሚል ወንድ ካለ እስቲ ይምጣ። ታስባላችሁ ልክ እጃችሁ ገብታችሁ በተለይ በጣም ሀይ ፍቅራችንን ካሳየን ለሁሉ ነገር ፍቃደኛ ከሆነን ባውንደሪ በተለይ የሌላ ሴት ከሆነች ወዲያው ኢሚዲየትሊ ይህንን ነው የምታስበው። ነገር ግን በዛው ፍጥነት ደግሞ ሺፍት እሷም ልታደርግ እንደምትችል እንደነገርኳችሁ የምፈልገው የምጠብቀውን ወይም እየሰጠች ያለችውን ነገር ማግኘት ካልቻለች ምን ማድረግ ትጀምራለች ማለት ነው። ይሄ ሰውዬ እንዲህ ከሆነ እሱም መተካት ያለብኝ በሌላ ሰው ነው ትላለች። አሁንም በድጋሚ እንደዚህ ሀሳቧን የሚያጠናክርላት ሌላ ትኩረቷ የሚሰጣት ወንድ ካለ አሁንም ምን ታደርጋለች? ጌማውን ትጀምራለች። ሴት ልጅ ድራማ እንወዳለን፣ ጌም እንወዳለን። እንኳን ይሄድል ሰጥሀት ልትወዳት ልታፈቅራት ትችላለህ እኮ የሆነ ቀን ልታገባት እንደምትችል የምታስባት ሴት ልትሆን ትችላለች። ነገር ግን አጠቃቀም ጥፋቶች፣ አሁን ቅድም ያነሳሁላችሁ አቴንሽን አለመስጠት ሊሆን ይችላል፣ ጊዜን አለመስጠት ወይም ሌላ ነገር ላይ በጣም ኢነርጂህን እያወጣ። ቆየትም አትሄደም ለእሷ ደርሳለሁ ወይ፣ የሆነ ቀን እንደዚህ ያደርጋለሁ በጣም ታማኝ ሆና እንድጠበቅን ትንሽ እንኳን ጥረት ሳታደርግ የኔ ናት አይነት ስሜት አንተን አርቆሃል እኮ ሌላ ሴት እያየህ ወይም ሊደረብብህም አይገባ እኮ ወንድ ትሆን ትችላለህ። ነገር ግን ተመሳሳይ እዚህም ሰው እንዳለ ማሰብ ፍቅሯን ስሰጥም ተቀብለ ፍቅር መስጠት ለምን ዝግጁ ሆንክ? ለምን ለፍቅር ጠየካል? ለምን ፍቅረኛ አረካት? ይሄንን ኃላፊነት እስኮሰርክ ደሞ ተመሳሳይ ምን አለብህ ማውጣት ያለብኝ ኢነርጂ አለብን። ያንን ድርቅ አታደርግ። ሴት ልጅ የተማባቱ አትሄድም ብለህ ካሰብክ እዚህ ጋር ኢነርጂ ላጥፋ፣ እዚህ ጋር አርጌል ላሳካ፣ በዚህ ልውጣ እንደዚህ እያልክ ለእሷ የሚገባትን ነገር ካልሰጠፍ ወይም ወዳኛለች የተማባቷ አትሄድም አፈቅራኛለች የተማባቷ አትሄድም ብለህ ማሰብ በጀመርክ ሰዓት ጀምሮ ሽኖ ባይዘዊ እሺ። ምክንያቱም የምትሰጥህም የምታሳየህም እንዲሰማህም የምታደርገው ስሜት ለአንተ ስሜት አልባ እንደሆንክ የምታደርጋቸው ነገሮች ለእሷ ስለሚነግሯቸው ታምናለች። ወዲያው ምን ታደርጋለች? ቺት እንድታደርግብህ ወይም እንድትደርብብህ ለሌላ ወንድ ራሷን አሳልፋ እንድትሰጥ ታደርጋታለህ። ሶስተኛ፣ የማታወራት ከሆነና ማታዳምጣት ከሆነ ሴት ልጅ ወደሚያዳምጣትና ወደሚሰማት ወንድ ትሄዳለች። ለዛ ወንድ ቦታም ፍቅርም ክፍት ቦታ እንዳላት እንዲሰማው ማድረግ ትጀምራለች። ምናልባትም ከዛም ከፍ ልትል ትችላለች። ከሄደች ደግሞ ሄደች ነው። በተለይ እዛ ኮንፈርት ከተሰማት ከአንተ ያልተቀበለችውን ነገር እዛ የምትቀበል ከሆነ ቺ ታደርግብሃለች። ትቅራ፣ ትሄዳ ትሂዳ አልሰማኝም ብላ ልትል ትችላለ። ነገር ግን ምን እንዳጣ ቆይተ ሊገባህ ይችላል። እቺን ሴት ከበደልክ በኋላ ሌላኛዋ ስትመጣ ከዚህ በተሻለ ኢነርጂ ስታወጣ ያችኛዋ አንተ ዝችኛዋ ላይ ያረከውን ነገር ታደርግብሃለች። ስለዚህ ግንኙነታችሁ ውስጥ አሁን ለምሳሌ የአልኮሃ አይነት ችግሮች ሲፈጠር ሳታስበው ሊሆን ይችላል። ኦልሬዲ የኔ ይሆናለች በሚል መስጠት ያለብህን ትኩረት፣ ፍቅር፣ እንክብካቤ ወይም ሮማንቲክ መሆን ስታቀው ወይም እንደ ፍቅረኛዋ የሚገባት ከጓደኞች ማስተዋወቅ ቤተሰብህን ለማስተዋወቅ ወይም ስለነገ ማውራት ያንን ከናካቴው ሳታደርግ ዲሃይድሬት እንድትሆን በቃ ምንም አይነት ፍቅረኛው ነኝ የሚል ስሜት እንዳይሰማ ስታደርግ ሁለተኛው ደግሞ የኔ ናት የትም አባቱ አትሄድም የሚል ስሜት ተሰምቶ ሌላ ነገሮች ላይ ስታጠፋ ምናምን እነዚህ ፊክስ ለማድረግ ትሞክራለች። የምትወድ ሴት ኬር የምታደርግ ሴት በእነዚህ ማሉ ጭቅጭቋ፣ አቧሁንስ የሚሉ ቃላትን ከመስማት አንስቶ በቃሽ እስከሚል እስከ ቁጣ ከመስማት ሶልቭ ለማድረግ በማላቸው የተፈጠረውን ነገር አስተካክላችሁ እሺ ያስተካክላለሁ ብለ ስለመቀጠል የማታስብ ከሆነ እሺ ብልሃትም ተመሳሳይ በቃሽ እሺ በቃ እሺ አስተካክላለሁ ይቅርታ፣ በቃ እሺ ሁለተኛ አይደገምም ምናምን ብላ የሆነ ማምለጫ ሰበብ ፈጥረን ከዛ ስትሄድ፣ ከዛ ደግሞ ድጋሚ አሁንም የትም አባቷ ትሄድም አይነት ድምር ተመሳሳይ አይነት ፍላጎትና ስሜት የምታሳያት ከሆነ ለምትነግርህም ምናልባት ለስሜቷም ጆሮ ለስሜቷ መልስ ለጥያቄዎቿም ወይም ምን እንደተፈጠረን ሶልቭ አድርጋችሁ ስለመፍታት ኢነርጂ ማታወጣ ከሆነና ማታሳያት ከሆነ ፍላጎትህን፣ አበቃ ሄዳለች ትሄዳለች። አብራክ ልትታሽ ትችላለች። ምንም ላይ መስላት ይችላል። ትቀጥላለች። በተለይ የምትወድ ሴት ግን እድልና ጊዜ ነው የምጠበቀው። ይህንን የምታደርግ ከሆነ የጊዜ ጉዳይ ነው እንጂ ምን ይደረግብሃል? ቼት ይደረግብሃል። ሌላ ወንድ ህይወቷ ውስጥ ታስገባለች። ለሌላ ወንድ ትኩረት አንስጣለች። ከሌላ ወንድ ጋር ታወራለች። ከአንተ ጋር የተፈጠረውን ችግር ከሌላ ወንድ ጋር እያወራች ከዛ ወንድ ጋር ስለሚሰማት ብቻ በፍቅር ትወድቃለች። እንደዚህ አድርግ እያለ የሆነ ሶልቭ የምታደርግበትን መንገድ ስለሚነግራት እሱ ኃላፊነት ይወስዳል ወይም ነገሮችን ሶልቭ ማድረግ የሚችል ወንድ ነው፣ እሱ ይሻላል ብላ ማሰብ ትጀምራለች። ወደዛ ደግሞ ከሄደ አሁን ብትፈልግ ማስተካከል ራሱ ይረፍድብሃል። ሴት ልጅን በዋነኛነት ቼት እንድታደርግ የሚያደርጋት ጆሮን አለመስጠት፣ ግንኙነታች ውስጥ የተፈጠረን ችግር መፍታት አለመፈለግ፣ ወይም ላለመፍታት ሰበብ መፍጠር፣ ተመሳሳይ ነገሮችን ማድረግ ሴት ልጅን ስም በስሜት እንድትርቅ ወይም ለአንተ ያላትን ስሜት እንዲጠፋ ችላ ከማለትህም በላይ ወይም ግንኙነታችሁን ለማስቀጠል ሁሌም ደስ አላ አደለም የሆነ የምንወደው ከምንወደው ሰው ጋር ያለንን ግንኙነት ለማስቀጠል ብቻ አደለም፣ ያንን ሰው ለማስደሰት በሆነ አጋጣሚ ደግሞ መከፋት ሊፈጠሽ አንደርስታንድ አለመደራድ ያንን ሶልቭ ለማድረግ ጥረት የማታደርግ ከሆነ ወይም ለግንኙነታችሁ ምንም አይነት ክብር ከሌለ፣ ምንም አይነት ቦታ ከሌለክ ለእሷ እንደሌለክ ወይም ምንም አይነት ፍቅር እንደሌለ ለእሷ ማስተማር ትጀምራለች። እሷ ምን ማድረግ ትጀምራለች? በዛው ልክ አንተም ማክበር ታቆማለች። ማክበር አቆመች ማለት ወዲያው ኢሚዲየትሊ ለአንተ ያላትን ፍቅር ማጣት ትጀምራለች። የምታከብር የሚመስላት ፍርሃት ሊኖርባት ይችላል። በተለይ ደግሞ ከችልተኝትህትህን በላይ ስሜትህን የምትገልጽበት ግንኙነታችሁን የምትገልጽበት ወይም ግንኙነታችሁን የምታይበት መንገድ የቁጣ ከሆነ የሀይለኝነት ከሆነ አልለቅሽም ግን ግንኙነት ደግሞ አልፈልግሽምም አይነት አይደለም። ካራክተር ነገር ግን ትፈልጋታለህ አብረህ እንድትሆን ትወዳለች። ሀይለኝነት ይበዛል፣ ቅናት ይበዛል፣ ኮንትሮል ማድረግ ይበዛል፣ ጓደኛ ልምረጥልሽ ይበዛል። ምን ትጀምራለች? ሰው ወዲያ ይሄ ምንድን ነው? ልጇን ማታምን እናት ነው፣ ሌባ እናት ልጇን አታምን። እንደዛ አይነት ነገር ታስተምራታለህ አንተ። ሰላማዊ ቆንክ አንተ እሷ ላይ ምንም አይነት እንደማትደርብህ የሚያሳይ ለምሳሌ፣ በትንሹ እሷን በጣም ትቆጣጠራለች። ስልክ ልካ ስትል ዘራፍ ትላለህ አንተ። ሌላ ሴቶችን ስታይታያለች እሷ ግን ምናልባት የሆነን ጓደኛዋን እንኳ ሜንሽን ስታደርግ ዋይ ዋይ ትላለ። ይሄ ደግሞ የማታውቀውን አለም እንድትጓጓ፣ ለአንተ ያላትን ስሜት እንድታጠፋ፣ እሷን ጠብቆ ከአንተ የሚገላግላትን ወንድ ፍለጋ ትሄዳለች። እውነት ላይ መስል ይችላል፣ ግን ይሄ ነው። ስትቀናም ልክ ይኑረው አንድን ሴት ኮንትሮል ማድረግ ለምን ያስፈልግሃል? አንተ ራስን መቆጣጠር የምትችል ስሜትን መቆጣጠር የምትችል ከሆነ ፍቅርህም ወደድህም ጤነኛማ ከሆነ ከሚወዱ ጋር መቆየት የሚወዱህን ሰዎች መንከባከብ። ይሄንን ማድረግ የማትችል በኃይል ማድረግ የምትፈልግ ሰው ከሆን ስህተትህ ነው። ከስህተትህ መማር አንድ ነገር ነው። አንድን ሴት ግን በዚህ መንገድ ህይወት ውስጥ ልታቆያት አትችልም። እያያህ ሌላ ወዳ ከአንተ ስትርቅ፣ በስሜትም በሐሳብም በእያንዳንዱ ነገር ከአንተ ርቃ የሌላ ሰው ትሆናለች። ያንን ነው ማሰብ ያለብህ። አንተ ሚቆጭ ወይም ትክክል ያልሆነ ያየኸው ነገር ካለ አውርተ መለያየት ያን ያህል በራስ የምትተማመን ከማትፈልግ ሴት ወይም በአንተ እኔ ፍቅር እንዲህ ነው መገለጽ ያለብህ ፍቅር እንዲህ ነው መኖር ያለብኝ ብለህ ያመንከውን ነገር የነገርካትን ነገር ያንን ማትፈልግ ከሆነና የምትሄድ ከሆነም እኮ መሸኘት ነው ያለብህ እንጂ እነዚህ የመርዛማ ሰዎች ባህሪ ናቸው፣ እና ልትለቀቃቸው ይገባል። በመጀመሪያ በእነዚህ ምክንያት ግን አንድን ሴት የሚገባትን ፍቅር እንክብካቤ፣ ትኩረት መስጠት አንስቶ ችላ ማለት አንስቶ፣ ሌላ ደግሞ ልቆጣጠርሽ ከማንጋ ወራሽ የት ሄድሽ ማነው ጓደኛሽ ዛሬም ከማንጋ ወራሽ የሚሉ ነገሮችን ሴት ልጅን ይገፋታል፣ ሌላ ወንድ እንድታይ ያረጋታል። ይስተካከል ሀሳቤ በስነ ልቦና አስተማሪዎች ተጠንቶ ቁጭ የተደረገ አንድን ሴት ሌላ ወንድ እንድታይ የሚያደርጋትን መረጃዎችን የነገርኩ፣ ህይወት ውስጥ የምትወዳ ሴት ካለች መዘናጋት ከታየብህ በዋናኛነት እንደ ውሃ እንዳልኳችሁ እንደ አፈር እንደ ምግብነት የአንተን ትኩረት ትፈልጋለች። ሴት ልጅ ፍቅር በቂዋ ነው። ፍቅር ወይም ስሜቷን የሚረዳትን ወንድ ህይወት ውስጥ ሊያቆያት የሚፈልጋትን ያንን ኢነርጂውን ለሚያሳያት ወንድ እጅግ በጣም ታማኝና ከሱ ሌላ ሌላ ወንድ እንዳታስብ ያደርጋታል። ከነዚህ ውጭ ግን ቀለል አድርገህ ማየት እንደሌለች እንዲሰማት ማድረግ እንደ ፍቅረኛ ሳይሆን የሆነ በሌላ ግንኙነት አብራክ ያለችን ሴት የምትማግጥብ አይነት ካራክተር ካለ ምናልባት የምትወዳትን ሴት ሊያሳጣ ስለሚችል ይታረም። ከወደዳችሁት ለእኔ በላይ ካሳወቁኝ ለሌሎች ይጠቅማል ብላችሁ ካመራት ሼር አርጉ። በሌላ ቪዲዮ በሌላ ሰዓት እስክመጣችሁ ሰላም ነው።